ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የምንገኘው በባህርዳር ከተማ ማለት ነው እንግዲህ በገዳመ ዮርዳኖስ መጥመቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የተገኘ ነው። ዛሬ የትንሣኤ በዓል ልዩ ዝግጅታችንን በተለይ ደግሞ በተለምዶ የቆሎ ተማሪ እያልን የምንጠራቸውን የአብነት ተማሪዎች ጋር ነው ቆይታ ልናደርግ ወደን እዚህ የተገኘ ነው። አብነት ትምህርት በዚህ ዘመን በተለይ ፈታኝ ሁኔታዎች ውስጥ ሆነው እውቀትን ለመፈለግ የሚያደርጉት ጥረት ምንድን ነው የሚመስለው የሚለው ከተማሪዎቹ ጋር እንዲሁም ከመምህራን ጋር ቆይታ እናደርጋለን። ደስ የሚል ጊዜን አብረን እናሳልፋለን። ሰምረ አልመው እባላለሁ። ትምህርት ለመመር የፈጀብኝ ጊዜ አራት ያክል አመት ማለት ነው። እዚሁ ነው የጀመርከው የጨረስከው? ይህንን ለመማር ሌላ ቦታ የጀመርኩኝ ሌላ ቦታ ነው፣ ግን እዚህም ቆይቻለሁ። የት ነበር የጀመርከው? ዘጌ ይባላል። ዘጌ ከዘጌ ጀምረ ነው ወደዚህ የመጣው። ከዘጌ አንስቼ እዚህ መጥቻለሁ። አሁን ዜማ ትምህርት በሚባለው ደረጃ ላይ ነው ያለው፣ የዜማ ትምህርት። ስለዚህ አሁን ዜማ ልታቀርብልን ትችላለ? ኢየሱስ ክርስቶስ ቃል ዘ

ይሳለነሰለነቅድ ተማሪ አብርሃም ተስፋዬ ይባላለሁ። ከየት ነበር የመጣው? አብርሃም ከደቡብ ክልል፣ ከደቡብ ክልል የመጣው ከደቡብ ክልል ት ጉራጌ ዞን ጉራ ጌዞን። በጣም ደስ ይላል። በጣም ረጅም ርቀት አቋርጠን የመጣኸውና እንዴት መጣህ እስኪ ስመጣ ነው። ከዛ ትምህርት እየተማርኩ ነበረ። ከዛ ካለሁበት ከቦታችን ወደ ጀምሬ ነው ወደዚህ የመጣሁት። ቅዳሴ እየተማርኩ ነበረ። ቁጥር ምናምንም ጨርሼ ከዛ የመጣሁ ቅዳሴ እንትን ብዬ ከዛ ስመጣ እዚህ አቋቋም ቤት ገባሁ። እዚህ መጥቼ አቋቋም እየተማርኩ ነው። አሁን አሁን እየተማርኩ ነው። ምን ያክል ጊዜ ሆነ እዚህ ከመጣሁ? አንድ ገና ሁለት ዓመት ያ አለን

ወሰላም ለእለ አምን ው ያብነት ትምህርት ቤት ጉባኤ ቤት ማለት እግዚአብሔር የሚገኝበት ማለት ነው። እግዚአብሔር ያለበት የሚኖርበት ማለት ነው። ጉባኤ ቤት ገዳመ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ የተሰራው በ2005 ዓመተ ምሕረት የካቲት 30 ቤተ ክርስቲያኑ ተጠናቆ ታቦተ ሕጉ በዚያው ተከብሮ ውሏል። ዛሬም በየአመቱ የካቲት 30 ሲከበር ይገኛል። ጉባኤ ቤቱም ከዚያው አየ ይዞ በጊዜው ጉባኤው አብሮ በዚያን ጊዜ ነው የተጀመረ። ያው መምህሩም ሊቀጠበብት ዘላለም እውነቱ ይባላሉ። አሁን ያው በ ያው በመምህርነት እና ሊቀጠበብቱ ነው እየሰሩ ነው ያሉ። እኔ በ2012 ጀምሬ ነው ወደዚህ ጉባኤ የገባው። እግዚአብሔር ጉባኤ ቤት ብቻ ነው እንዴት እኛ ቤት የለም እንዳለን ተስፋ ሃይማኖት ትውክልት ተፋቅሮ ባለበት እኔ ያለሁ ሲል ነው። ሌላው ናዛዥ ተናዛዥ ሄርላይክ ተለላኪ ማለት ነው። እነሱ ባሉበት እኔ ያለሁ ማለቱ ነው። ሌላው ጌታችን ኢየሱስ ክርስቶስ አንባቢ ተርጓሚ፣ መጻፍ ባለበት እኔ ያለሁ ማለቱ ነው። ሰው ያነባል ሰው ተማሪ ይችላል እንጂ እውቀትን የሚሰጥ ራሱ እግዚአብሔር ባለቤቱ ስለሆነ ማለት ነው። ሌላው እግዚአብሔር አባቶቻችን በትውፊት አምላካችን ኢየሱስ ክርስቶስ በአርባ በአርባ ቀን ቤተ ጉባኤ ይወርዳል መንፈስ ቅዱስ ብለው ይናገራሉ። እስከዚያም ድረስ ከቤተ ጉባኤ ያልተለየ ተማሪ ደቀ መዝሙር በዚያ በአርባ ቀን መንፈስ ቅዱስ በሚወርድበት ሰዓት ላይ ወዲያውኑ እውቀቱን እግዚአብሔር ገልጾለት ሊቅ ይሆናል ማለት ነው እና እግዚአብሔር ቤተ ጉባኤ የሚወርድ እኛ ቤት የማይመጣ እንዳንለው ሁለትም ሶስትም ማለቱ ንጽህና ቅድስና ፍቅር ካለበት ንጽሐ ነፍስ፣ ንጽሐ ስጋ፣ ንጽሐ ልቡና እነዚህ ሶስቱ ነገሮች ካሉበት እኔ ያለሁ ማለት ነው እና እግዚአብሔር እኛም ቤት የሚገኝ እኛም ቤት እግዚአብሔር የሚባርክ መሆኑን የሚያሳይ ይሄ የአብነት ጉባኤ ቤት የሚለው በጠቅላላው እግዚአብሔር የሚኖርበት ደቀ መዛሙርት ከዘመድ ባዳ ከሀገር ምድረ በዳ ብለው የሚሰደዱበት የባህታውያን መኖሪያ ማለት ነው። አብነት ትምህርት ቤት እንዴት ነው አካባቢው፣ ሲለይበት የትምህርት አቀባበሉ ልጆችንስ እንዴት አገኛቸው? እዚህ ያሉትን ያው ሲያገኛቸው እንደዚህ ነው ያገኟቸው። ግን ያው በጣም ይለያል፣ ከኛና ከዚህ ያለው በጣም ልዩነቱ በጣም በጣም ልዩነት አለ። አሁን እዛ ጎጆ አይታወቅም። እንደውም እንደውም ደግሞ እንትና ትምህርት ቤት እንደዚህ ጎጆ አይታወቅም። ባልጋ ነው ምንተኛ የምንበላም ያው ከዛው ከቦታው ነው እንጂ እንደዚህ ትክሰት ምናምን ነገር አይታወቅም። ልመና በኝተ ተማሪያም ምናምን አይባልም። እና እዚህ ስመጣ ጊዜ ትንሽ በጣም በጣም ከብዶኝ ነበረ። እንኳን ለመማር ቀርቶ ለመሄድ በጣም ትምህርቱን ትቶ ለመሄድ በጣም ብዙ ጊዜ ወስኜ ነበረ፣ ወደ ሀገሬ ለመመለስ ማለት ነው። እና ያው በጓደኛ ምክንያት እንደዚህ እንደዚህ ነው፣ ፈተና ብዙ ጊዜ ያጋጥማል። እና ይህን ሁሉ ነገር ተችሎ ነው እና እንደዚህ ለዚህ የሚደረሰው እንጂ በአንድ ጊዜማ ተስፋ ቆርጠ እንደዚህ ምናምን ብለው ሲመክሩኝ ጓደኞቼ ከዛ በኋላ በቃ ተቀምጬ እስከ ዛሬ ያው እዚህ ነው ትምህርቱን የጀመርኩ እዚህ ነው፣ እስከ ዛሬ እዚህ ያለ ያው ሁሉን ያ ሁሉ ፈተና አልፌ። በጣም ያላየሁት ነገር ምሬ ነው። በጣም በጣም ከባድ ነው፣ በጣም ይከብዳል። እና ትክሰትም ሲባል ያው እሱ ነው። በተለይ በጣም አስቸጋሪ ነገሩ ራስ በራስ ነው እዚህ እና ያ ነበረ። አሁን ያ ሁሉ ነገር ተለምዷል። ያው ትክሰትም እየተከዝነ እየለመነ ነው ምን በላ እና ያው በዚህ ሁኔታ ነው ያለን። አቋቋም ትምህርት በኛ ብዙም አይታወቅም፣ እና እዚህ ስላለ እዚህ መጣሁ ስመጣ ያው ክረምት ውስጥ ነበር የመጣሁት በአጋጣሚ ክረምት ተማሪ ወደዚህና ወደዚያ ስለማይል ቦታ አልነበረም። ከዛ ስመጣ ጊዜ ቦታ አልነበረም። ያው ለእለት እለት ተቀብለውኛል። ከዛ በኋላ ጎጆ ስራ አሉኝ። ጎጆ ስራና እንደዚህ ሲሉኝ ጊዜ በጣም ትልቅ እንትን የሆነብኝ እንዴት አድርጌ እንደምሰራው ግራ ገባኝና ከዛ አንዳንድ ጓደኞች ሳመካከራቸው ከዛ እንጨት እንደዚህ ነው የሚደረግ፣ እንጨት ለመቅረት ወይ ወደ እንትን ለመቁረጥ ወደ ጫካ ሄድንና ቤት እንጨት ቆርጠን ቤት ሁላ ጎጆ ምናምን ያው ሰራን። ሰራና እዛ እየኖርን ደግሞ ሁለመናው በቃ ትምህርትም እነሱ እያስተማሩኝ ጀመርኩና ከዛ እየተማርኩ ያው አስለመዱኝ ትምህርቱን ሁላ እንዴት እንደሆነ ሁለመናው፣ የሁላ ጓደኞቼ አስተማሩኝ። በቃ ከእነሱ ጋር እየተከታተልኩ ትምህርቱን። ከአንዱ ሳይመቸው ሲቀር ከአንዱ ጋር እየተከተልኩ እንዱን እየጠየቅኩ አሁን ያው እየተማርኩ ነው የምገኘው። ሁላችሁም ስትመጡ ጎጆ እየሰራችሁ ነው የምትገቡት። ጉባኤ ቤት ተንቀሳቅሶ ተማሪ ጉቤ ቤት ይንቀሳቀሳል። ስንንቀሳቀስ ተማሪ የለቀቁት ጎጆ አገኘን፣ እሱን አድሰን እንገባለን። ሁሉም ተይዞ ሰዓት አሳልፈን የትምህርት ሰዓት አሳልፈን ከደረስነ፣ ጎጆም የለ መምህራንም አልፈቅድም ማለት ስለሚከብዳቸው ተማሪዎች አግዛል ቤት ሰርተ ነው የሚባለው ስለዚህ ሁሉም ሰው ሲመጣ ጎጆ ከሌለ ና ሙሉ ከሆነ ሰርቶ ነው የሚገባው። አዎ ሰው እናት አባቱን በቤተ ዘመዱ ተከብሮ የሚኖር ሰው ቀያውን መንደሩን ለቆ በማያውቀ ቦታ ለእውቀት ብሎ ሲሄድ የሚያጋጥመው ብዙ ነገር አሉ። በጣም ደረቁ ያንቀዋል፣ ዘመድ ይናፍቀዋል። ግን እግዚአብሔር መንፈስ ቅዱስ የማይለይበት ጉባኤ ቤት በመሆኑ ትምህርቱን ወዲያውኑ በመከራምና በፈተና ሳይለቅ ሳይሄድ ትምርቱን ከዚያ መከራ መካከል ተምሮ ይጨርሳል ማለት ነው። የስመጣ አጋጣሚ ትምህርት ወቅት ገና ተማሪ ትንሳኤ ሲሆን እንደዚህ በቃ አመስፋል ሁኖ በቀጣዩ ተማሪ ይንቀሳቀሳል። በያሳት አጋጣሚ ያው ያረጂ ጎጆ ነበር የነበረች እሷና አድሰ ግባ ተባልኩኝ። እኛ ዝም ብለን በጫካውን በጓደኛም በምንም እያልነ እንጠግናልን እያልነ እያልነ እያመት እየቀጠልነ ስናገኝ ያው መጠገን ነው አመጠገናን ወጣ ከየት ነበር የመጣው? የመጣውስ ጉና በየ ምድር በየ ምድር አሁን ምን ላይ ደርሰሃል? አሁን በአቋቋም ቤት ውስጥ ነኝ። ገና በአቋቋም ቤት መካከል ላይ ትምህርት ነው ያለኩ። አቋቋም ለመድረስ ምን ያክል ጊዜ ይወስዳል? እንደ ሰው እንደ እውቀቱ ነው። ብዙ ጊዜ የሚጠይቃለ፣ በቅርብ ጊዜ የሚወስናል። እንደየ ራሱ እንደየ ቅንጭላቱ ነው ሰው። ስለዚህ እንዳቀባበሉ ነው ማለት እንዳቀባበሉ ነው። እንደው እዚህ ስት መጣህ ትምህርቱ፣ ህይወቱ አለ አለና፣ ምን ምን ነገሮች ገጠሙ? ፈታኝ ነገሮች ፈታኝ ነገሮች እዚህ ብዙ ጊዜ በትምህርት ቤትም በቀን ቤትም ቆይ ይቻላሉ። በዚያ ቤትም የተወሰነ ቆይ ይቻሉኝ፣ ግን ያው ለምደነዋል። ፈታኝነቱ ምንድን ነው? ቤተ ጉባኤ ስንመጣ እቃ መያዝ ስለሚ ስለማናገኝ በረዲስት ጓደኛ ለምን ነው የያዘው፣ የቆየሁ አገኘን፣ ጀሪካም እንዲያ ታወሳ ነውኝ ሁሉ ነገር በቃ በመዋዋስ በመጨናነቅ እያደረስ ስንለመድ እኛ የሚያቅማችን እንገዛለን። ምሳሌ ይ አንድ ጀሪካ ካለኝ ጓደኛ ያኘው ደግሞ ብረድስ ካለ እንዲ ያየ ነው የምንኖረው። አንድ ሰው ተኛ ሶስት ሰዓት ወይም ሁለት ሰዓት ካልተኛ ብቻ ይንቅፍ የለም ሶስት በቀን ሶስት ለዚውም እንደ ተኛ የሚባለው እንጂ የተኙ ባሉ ሰዓት አንዳንድ ቀን ሶስት ሰዓት ቢጠቀሙት ሙሉ ሰዓት ደግሞ ይጠቀሙት አሉ። በጣም ይገርማል። በጉባኤ ቤት የእኛ ትምህርታችን ማታ ከአስራ ሁለት ሰዓት እስከ ሶስት ሰዓት ከኩል ጠዋት ከአስር ሰዓት እስከ አስራ ሁለት ከኩለው ትምህርታችን፣ ቀን ላይም እንደዚህው በጎን ያሉ ተጓዳጅ ትምህርቶችን ቀን ቀን እንደዚህው ከአምስት ሰዓት ጀምረን እስከ ሰባት ሰዓት አለን። ግን አንድ ተማሪ ጠዋት የተማረውን እስከ ሶስት ሰዓት ሊቀጽል ይችላል። እዚያ በኋላ ደግሞ ማታ ምንማረውን አሁንም በዜማ ማ ሲያጸና ነው የሚውል። በዚያ በዜማ ቤት ተምሮት የመጣን ዜማ አጽንቶ ከመምሩ ቀርቦ አቋቋም የሚማር ያን ሲያጸና ውሎ ነው ያለፈውን ዛሬ የተማረውን ማታ የተማረውን ጠዋት የተማረውን ቀን ይቀጽላል፣ ይመልሳል። ከዚያ በመቀጠል ማታ የሚማረውን ያጸናል። ምንም ያው ይህን የሚባል ምንም አቋቋም ቤት ከተገባ በጣም እና በጣም እንቅልፉ ማታም ምሳሌ ሶስት ሰዓት ከኩል ከጨረስነ እስከ አራት ከኩል አራት በልተው ይወጡና እስከ ሰባት ሰዓት ድረስ ነው። ቅጸላም ይቀጽሉ የተማሩት እና እንቅልፉ ራሱ ስቃይ ነው በጣም

ቤተሰብ ስሜት አለና እናታችን ትዝትልናለኝ ወንድሞቻችን፣ ቤተሰቡ ትዝ ና ሲርቨን እና በአይምራች ሲጫነቅ ቤተሰቡ ትዝ ሚለ ሲርቨን ጊዜ እንትን ሄድኩኝ። እንዲያውም ይቺን ፎጣ አልነበረም የለበስኩት የሌሊት ልብስን፣ ያ ሳላውቅ እኛ አገር ስለማይታወቅ ያኛውን ልብስ ለብሽ ሄድኩ ትክሰት። ከዛ ሲሄድ በሩ ተከፍቶ ሳገኘው ያን ግቢውን ሳገኘው በጣም አፈርኩ። በጣም እንደዚህ አንገቴ እየደፋው በር አሁን ክፍት ቤት ሳገኝ እያለፍኩት ሶስተኛው ቤት ነው ምል ለምን እየፈራው በቃ ስለማላቅ እኛ ጋር ስለማይታወቅ አንገቴን እየደፋው ሶስተኛ ቤት እየሄድኩ እዛ ልና ዝጉ ቤት ማለት የተዘጋው ቤት በሩ ዝግ የሆነበት ቤት ስለማያዩኝ ዝም ብዬ ስለምጮህ አያዩኝም ብዬ እና በዛ ስለዛ ስለሆነ እና ሰው በር ላይ ሰው ያለበት ቤት በጣም ናፍራለሁ። ለምን ያው ስላም ከዛ በፊት ስለማላውቀው ነው። እና በእንተ ማርያም ማለት በእንተ ማርያም ስለማታውቀው ማለት ነው። አትቁሙ ልኝ አትቁም ምናምን ሲሉኝ ሁላ በጣም ምንድን ነው ምናምን ብዬ እራሴ እገረምበት ቀናለሁ፣ በአለማወቅ የተነሳ በጣም ደስ ይላል። ከዛ በኋላስ ከዛ እንደዛ እየሄድኩ ደግሞ አሁን ባህር ዳር ባህር ዳር ነው የምንገኝበት ቦታ እና እየሄድን ፓርኪንግ የሚባል ነገር አለ። ባጃጆች እና መኪናዎች የሚቆሙበት እዛ ውስጥ ውሾች አሉ። በጣም ብዙ ቀን አስፈራርተውኛል ያውቃሉ። እዛ በጣም ብዙ ቀን በቃ ሶስት አራት ውሻ እየሆኑ ይመጣሉ። አንዳንዴ ዱላ ማለዝበት ጊዜ አለ። ሽመል ማለዝበት ጊዜ መመተከዣ እነሱ መከላከያ በጣም እንደው ገራሚ ነው። ውሾች እያስሮጥኝ እንደዛ ፓርኪንግ ላይ የሚጠብቁት ሰዎች እንደሚያስለቅቁኝ በጣም ግቢር ውጪ የሚገባበት ቀን ነበር። ከዛ እያልኩ እያልኩ ለመድኩ። እናት ድሃም ትሁን ባይለ ጸጋ ለልጇ የምትሰጠው አታጣም፣ የምትሰጠው ለልጇ አታጣም። ተማሪ ደግሞ እናቱን አባቱን ትቶ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች እናቴ አባቴ ብሎ የሚመጣውና ግን ተማሪ ቤት ከመጣ በኋላ በጣም ብዙ ፈታኝ ነገሮች አሉ። ለምኖ መብላት የግድ ይሆንበታል። የግድ ስለሚሆንበት ልመና በሄደበት ሰዓት ደግሞ በጣም ብዙ ነገሮች ያጋጥሙታል። እንደተባለ የቤት ጠባቂ ውሻ የተባለው ቤትን የመጠበቅ ግዴታ ሲኖርበት፣ ተሜም ደግሞ ቁራሽ ለማግኘት ግዴታ ይሆንበታል። እና እሱን ተቋቁሞ እንደምንም ብሎ ይዞ የሚመጣበት አለ እና በዚህ አጋጣሚ የልቅሶ እንጉርጉሮ እየገጠመ ይመጣል። ተማሪው አባቴ ባየሃ እናቴ ባየሻ፣ በቁራሽ እንጀራ ሲያባረረኝ ውሻ የሚል ከንባ ጋራ እያነባና እያለቀሰ ይመጣል ይላል። ቢያንስ አንድ ቤት ስድስት ሰው በጣም በዛ፣ ትልቅ ሰፊ ሰፊ ጎጆ ከሆነ ደግሞ ከዛም በላይ ይሆናል። ግን ያው ስድስት ሰው ወይም ደግሞ በቃ አነሳ ቢባል ደግሞ እንደዛ ሁነ ነው የምንበላው። ሁሉም አዎ፣ ሁሉም ስለሚያመጣ ከዛ በኋላ አራት፣ አምስት፣ ስድስት ሆነን እንበላለን። እናትም፣ አባትም፣ እህትም ከእህት ከወንድምም፣ ከዘመድም መርዶ እኔ ሲያሳዘነኝ የኮፋዳ ባዶ የሚል ግጥም እንጉርጉሮ እያንጎራጎሩ ይመጣሉ ይላል። ከዚያ ደቀ መዛሙርቱ ብቻ አይደለም መጠው ደግሞ ከሚያርፉባት መጠለያ ቤት ፍሰሽ አለበት ወጨፎ አለባት። ያው ክዳኗን ማየት ይቻላል እና እምታፈስናት እና ይሄንን ደግሞ የቅን የንጉርጉሮ ጭምር ይገጥማሉ። ምንድን ነው የሚለው? ረሃብ ሄ ገጸ ወጨፎ ወጭፎ በገባ ጊዜ ካንጀቴ ይላል። ረሃብ ሄ ገጸ ወጨፎ በገባ ጊዜ ካንጀቴ ኑ ክዳኔ አባቲ እናቴ ዋባቲ ይላል። ይሄ ወጨፎ ዝናቡ በረሃብ ላይ ሲጨመርበት ይህ ሁሉ መከራ ባለበት ሰዓት ላይ የኔ ክዳን ልብሶች ይላቸዋል። ልክ እንደ ቤት ክዳን ኑ ክዳኔ፣ አቡ እናቴው፣ አባቴ አቡ የሚለው በግዝ ነው። እናትና አባቴ ክዳኖች፣ ልብሶች ድረሱልኝ የሚል የንጉርጉሮ ድምጽ ያሰማባት በተቀለሰች ጎጆ ያድራል ማለት ነው። እና እንዲሁም ሆኖ ግን መንፈስ ቅዱስ የማይለይበትና እግዚአብሔር በበረከት የሚጎበኝበት ያውቅበታልና በአምስት እንጀራ አምስት ሺህ ሕዝብ መመገቡን ያም እንኳ ሆኖ ትምህርታቸውን ሳያቋርጡ ተምረው ይጨርሳሉ ማለት ነው። በቁጣ ተሜ አሰማም የሚልበት ሰዓትም አለ። አሰማም ወይ ደግሞ ጠዋት ከሄድን ጠዋት ደግሞ ከሄድን ም ነው እንቅልፍ የላቸውም ይላል እኛ ግን ጠዋት የምንሄድበት ምክንያቱ ለትምህርታችን ስንል ነው። ቶሎ ተመልሰን ትም ወደ ትምህርታችን ስምሪት እንድንሰማራ ፈልገል። አንድ ቀን ባይገርም፣ የኔ ጓደኛ አብረን ሂደን ከዛ በኋላ አብረን እየተከዝን ነው እሱ እዚኛው ቤት ብሎ እኔ በዚኛው ቤት እያልኩ፣ ከዛ ሴትዮዋ ወጡና ተሜ እንቅልፍ የለም ናምን ስትለው ጊዜ እንቅልፍ የለም እናንተ ስንፍና ነው አላት እና እንደውም በዛ የተነሳ ልትማታውላ ዜ እየለመንኩ

የትምህርት ሚኒስትርነቱን ቤተ ክርስቲያን አስቀጥላ ትናንት የነበረችው የሚታወቀው የመሀይምነት ድንቁርናን ቀዶ የእውቀት ብርሃንን የሚያስጨብጥ የአብነት መምህር የመቅጠር ግን መርጌታ የግዴታዋ ነበረ። ቀዳሲያን ላይኖር ይችላል፣ ካህናት አገልግሎት ላይኖር ይችላል። አንድ መርጌታ ግን ፊደል የሚያስቆጥር ቤተ ክርስቲያኑ አጥቢያ ቤተ ክርስቲያን ሳይቀር መድባ ቤተ ክርስቲያኗ ስታሰራ ነበር እና ዛሬም በሀገራችን በእውነት ሊቃነ ጳጳሳት በቅዱስ ሲኖዶስ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል መምህር ተመድቦለት መጽሐፍ ተዘጋጅቶ ትምህርት እያስተማረች ነው ያለችው እና ቤተ ክርስቲያኗ ትናንትናም በታሪክ ከአጥቢያ ቤተ ክርስቲያን ጀምሮ የሚያስተምር የንባብ መጽሐፍት መምህር፣ የንባብ መምህር እንዲሁ የቅዳሴ ዜማ ያቋቋም እነዚህ የድጓ ይህን ሁሉ ምክንያቱም የቤተ ክርስቲያን አንዷ ትጥቋ ድጓም ስለሆነ ማለት ነው እና አባቶቻችን ይህንን ዛሬም እያሰሩት በተሻለ እንዲያውም በተለይ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ድረስ ትምህርት እየተሰጠ መሆኑ ለዓለም አቀፍ እውቀት ትልቅ ሚና ቤተ ክርስቲያኗ እየተወጣች ነው ያለችው። የአብነት ትምህርት ጠቅሞኛል ብዬ የምመኘው ነገር ተምረው ከጥሩ ደረጃ ያሉትን ሰው ሳይ መማሬ በጣም አሪፍ ይሆናል አለውኝ። በአንዳንድ በኩል ላይ ደግሞ አሁን ሰዓት በኋላ ሳይድ ወደ ሀገሬ ስንቀሳቀስ ሰዎች በላይ በቃ ሲያከብሩኝም ተምራን ጎበዝ ጠንከር ሲሉኝም ደስተኛ ሆናለሁ። እግዚአብሔር በፈቀደ መምህር መምህር መሆን እፈልጋለሁ። በሀገሬ ያው እየተማርኩ እዛው እያገለገልኩ ስለነበረ ትላልቅ መምህራኖች እንደዚህ ሳይ የኔ የኔ ጓደኞች የተማሩም አሉ እና እነሱ ተምረው እኔስ እንዴት አልማርም ብዬ ወደዚህ አመራው ችግሩን ራቡን ጥሙን እንቅልፉን ይህን ሁላ ተከልክሎ ነው አብነት ትምህርት ተመሮ ከፈለገው ቦታ የሚደረስ። ስለዚህ ይህን ለመወጣት ጽናት ያስፈልጋል። ነገራችን ያው ፈጣሪም መቼም ቃል ኪዳኑ ስለሆነ ያጸናናል እንጂ ያው የኛው ኃይል እንኳ አይደለም። አሁን ከዚህ በእኛ ጽናት በኛ መቋቋም ሳይሆን ያው እግዚአብሔር ያው ባለው በጎናችን እያገዘን ከዚህ እንደርሳለን እና ያው ለቤተ ክርስቲያንም ሆነ ለተማሪዎች ጥቅም ይህን ትምህርት መማር ትትናን ትዕግስትን ያስተምራል። ቢያንስ አይቶ ማሳለፍን ብዙን ነገር ያው ከዚህ ካለው ከቻሌንጁ ከጫ ነው ተጀምሮ ከታች ጀምሮ ከዚህ ከደረሰ ሁሉንም ነገር በቃ ትዕግስትን ትትናን አውቆ ያው ለቤተ ክርስቲያን ጥሩ አገልጋይ ይሆናል። ምክንያቱም እናቱን ሲተው በዓለም ያሉ እናቶችን እናት አድርጓል። ለዚያ ነው ተማሪ እኮ ምንድን ነው ተማሪ የሁሉም ልጅ ነው፣ የሁሉም ልጅ ነው፣ ነገ የሁሉ አባት ይሆናል። ተማሪን ዛሬ ሁሉም ያሳድገዋል፣ ነገ ሁሉንም ያገለግላል፣ ለሁሉም ይቀድሳል፣ ለሁሉም ይቀድሳል፣ ሁሉንም ያጠምቃል፣ ሁሉንም ያቆርባል። ዛሬም ሁሉም ሊመግቡ ይገባዋል፣ ሁሉም ሊያዩ ይገባዋል፣ ተማሪን ማለት ነው የአብነት ትምህርት እና እንደ ጠቅላላ በአብነት ትምህርት ቤት መታየት ያሉባቸው ነገሮች ቤተ ጉባኤ ላይ መስራት ቢቻል፣ እዚህ ላይ በእውነት ሚመናንም ቢሆን የሁሉም ልጅ ሆኖ ተምሮ ነገ የሁሉም አባት የሚሆን አንድ ደቀ መዝሙር መራብ፣ መጠማት፣ መበረድ፣ ለዝናብም መደብደብ ስለሌለበት ይሄን እይታ አይታችሁ በጎ ነገር ማድረግ እንድትችሉ የሚል መልእክት ነው ያለኝ። አደረሳችሁ ምላቸው ያው ለቤተሰቦች ነው። ቤተሰቦች በሩቅ ስላሉ እነሱንም ያው ለትንሳኤ በዓል እንኳን አደረሳችሁ ማለት እወዳለሁ። እዚህ ጉባኤ ቤት ላሉ ወንድሞቻችን፣ እዚህ የምናቃቸው ሌላ ቦታ ያሉ እነሱም ደግሞ በያሉበት መልካም የትንሳኤ በዓል እንዲሆንላቸው እመኛለሁ። ሁሉንም ሰው እንኳን አደረሳችሁ ማለት ትፈልጋለሁኝ። ማለት በተጨማሪ ደግሞ እንዲህ በአብነት ትምህርት ቤት ያሉ መምህራንም ተማሪዎችንም ደስተኛ የሚሆንበት በቃ የክብረ በዓል ቃለ እግዚአብሔር ሲገናኝ ሁሉ ደስተኛ የሚሆንበት ጋር የትንሳኤ ባለ ስለሆነ ሁሉም የአብነት ተማሪዎችንም መምህራን ማጠቃለያ እንኳን አደረሳችሁ ማለት እፈልጋለሁ። ነገረ ትንሳኤው ቅድም እንዳልኩት ነው፣ ጌታችን ኢየሱስ ክርስቶስ የሚገድፍ የጾመ ሰው ነው። ላልጾመ ሰው ትንሳኤ የለውም። የነገውን ትንሳኤ ማለቴ ብቻም አይደለም፣ በኋላም ትንሳኤ ቢነሳ ዘለ ሀሳር ነው የሚሆን የመከራ ትንሳኤ ነው። እኛ ዛሬ በመከራ ጾምን፣ በመከራ ትንሳኤውን የምናከብር ሰዎች በዚህ ዓለም በመከራም እንኳን ኑረን ቢሆን መከራ የሌለባት መንግሥተ ሰማያት ደመወረስ ስለሆነ እንኳን በድጋሚ ለባለ ትንሳኤው በሰላም አደረሳችሁ ማለት እወዳለሁ። የተከበራችሁ ተመልካቾቻችን የትንሳኤም በዓል ምክንያት አድርገን በገዳመ ዮርዳኖስ መጥመቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ተገኝተን የቆሎ ተማሪን እያለ በተለምዶ የምንጠራቸውን የአብነት ትምህርት እየተከታተሉ የሚገኙ ተማሪዎች ጋራ ደስ የሚል የበዓል ቆይታን አደረግን። እንግዲህ በቆይታችን ከተለያዩ ቦታዎች የመጡ ልጆችን አግኝተናል። በተለይ ደግሞ ከደቡብ ክልል ጉራጌ ዞን ድረስ መጡ ትምህርቱን እየተከታተለ የሚገኝም ጠንካራ ተማሪ አግኝተናል። ተማሪዎቹ ደግሞ በትምህርት ቆይታቸው የሚገጥሟቸውን ፈታኝ ነገሮችን ማጫውተውኛል። በችግር ውስጥ ነው እውቀትን ፍለጋ ላይ እየሰሩ ያሉ ስራዎችን እኛን አስደንቀውናል። እናንተም እንደተደነቃችሁበት እምነታችን ነው። የኢትዮጵያ ዘመናዊ ትምህርት ከመጀመሩ በፊት ከትውልድ ወደ ትውልድ እውቀት የሚሸጋገረው በእንደዚህ ባሉ ጉባኤ ቤቶች ነበርና ይህንን በማስቀጠል ደረጃ ቤተ ክርስቲያን እየተወጣቸው ያለውን ነገር ከፍተኛ መሆኑን አስተውለናል። ልዩ ዝግጅቱን በማዘጋጀት ሰለሞን አድላ ከካሜራ ባለሙያው ደመላሽ ሞሴ ጋር በጋራ ሁነን ከእናንተ ጋር ደስ የሚል ቆይታን አደረግን። ፕሮግራሙ እንደወደዳችሁት እምነታችን ነው። በያላችሁበት በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ መልካም በዓል ለማለት እንወዳለን። ጤና ይስጥልን።